በዚህ መንገድስ እንዲህ በእርግጥ ሀምሳ ስልሳ ዓመት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ተቋቁሞ ወቅሱም ጳጳሳትን በመሾም ታሪክ በዚህ ልክ 26 በዛ ላይ ደግሞ ሶስት ብፁዓን አባቶች በዚህ ልክ ደግሞ የቋንቋም ጥያቄ ተነስቶ ማለት ነው ቤተ ክርስቲያን የሚወዷትን ቤተ ክርስቲያን ለዚህ ሊቀጳጳስና ማዕረግ ያደረሰችው ቤተ ክርስቲያን እርሱ በኋላም ባነሱት ጥያቄ ስትንገራገጭ የምትጎዳ አይመስለውትም ወይስ የበለጠ የምትጠቀም ነው የሚመስሉት? አሁን እኮ እንድትጎዳ ለማለት አይደለም ሀሳባችን ፍላጎታችን፣ አሁን እኛ ሀሳብ በጋራ ለማገልገል ነው። ነገሮች የማይሆኑ ከሆነ ለማለት ነው እንጂ በጋራ ለማገልገል በጋራ የትክቻንቷን ለመጠበቅ ነው የእኛ ፍላጎት ሀሳብ እንጂ ለብቻ ለመሆን አይደለም። መጀመሪያውኑ የማይሆን ከሆነ ሌላ ችግር የሚገጥም ከሆነ አማራጫችን ይሄ ነው ለማለት ፈልጌ ነው እንጂ ፕላን ቢዋይ አይጎዳትም። ግን እውነቱ አማራጮቹ እሱን ነው ፈልጌ ነው። አይ ህዝብን ለማገልገል እኮ ነው ለአገልግሎት ነው፣ ህዝብን ለማዳን ነው፣ የጠፉትን ሰዎች ለመፈለግ ነው፣ የተቸገሩትን አባት ያለ እያሉ የጮሁትን ለመፈለግ ነው። ውስብስብ የሆነ ነገር ነው። አሁን ከዚህ ቀጥሎ የምናገረውን ነገር ብዙ ሰው ሊያበሳጨው እንደሚችል አስባለሁ። እውነትን ስትናገር ሆን ብዬ ሰዎችን ለማስከፋት ሳይሆን ግን እውነትን ስትናገር እውነት ደግሞ ሰዎችን ያው ውሸት የተስማማቸውን ሰዎች ይረብሻል ብዬ አስባለሁ። ይህንን ያልኩት ለምንድን ነው ወንድማገኝ? የመጀመሪያው ነገር አሁን የአቡነ ሳብሮስን ንግግር ለሚሰማው ሰው አውቶ ኮንቴክስት ከወሰደው በጣም ፍጹም ሰላማዊ የሚመስል ሰላምን የተጠማ በሀገሪቱ ውስጥ ብጥብጥ እንዳይመጣ እንዲሁም ደግሞ አወዛጋቢ ነገሮችን ለመሸሽ የሚደረግ ነው የሚመስለው። አሁን አንድ ሰው አቡነ ሳቢሮስን ከሌሎች ከምንም ነገር ጋር ሳያገናኝ ይህን ንግግራቸውን ብቻ ቢሰማው ታዲያ ቤተክርስቲያን ስለ ሰላም መሰበኩ ከጸብና ከግርግር ከሚፈጠር ወይም ደግሞ ተንኳሽ ከሆነ እንቅስቃሴ ታቀቡ ማለታቸው ምንድን ነው ችግሩ? ብሎ ሊያስበው ይችላል። ግን እውነታው አቡነ ሳቢሮስ ይህንን የሚናገሩበት ኮንቴክስት ምንድን ነው ምንን ፈርተው ነው እያስፈራሩ ያሉት? ከምን ተነስተው ነው ይህን እየተናገሩ ያሉት? የሚለውን ኮንቴክስት ስትይዘው ግን የበለጠ የሚያበሳጭና በተለይ ደግሞ በእምነቱ ተከታይ ዘንድ ከፍተኛ ቁጭትና እልህ የሚጭር ነው። እንደውም ለብጥብጥ የሚጋብዝ ሆኖ አግኝቼዋለሁኝ እኔ። ለምን ከተባለ የመጀመሪያው ነገር በመሰረቱ እስከዛ ድረስን ኢትዮጵያን በነበርኩበት አሁንም የትኛውም ሁኔታ ላይ በምሰማውም በማየውም ነገር ሰዎች ሰንደቅ ዓላማ ብለው የኢትዮጵያን ውጭ ሌላ ይዘው ሲወጡ እኔ አይቼ አላውቅም። አሁን እነሱን እየተናገሩ ያሉት ሰንደቅ ዓላማ ብላችሁ ከኢትዮጵያ ሰንደቅ ዓላማ እና ታዲያ የግብፅን ወይም የኤርትራን ወይም የሱዳንን ሰንደቅ ዓላማ ይዞ ለጥምቀት ወይም ለመስቀል የሚወጣ ሰው ወንድማገኝ አይተ ታውቃለህ? እኔ ከኢትዮጵያ ሰንደቅ አሁን ከኢትዮጵያ ሕግ ከሚፈቅረው ሰንደቅ ዓላማ ውጭ አሉ። ከኢትዮጵያ ሕግ ከሚፈቅረው እንግዲህ እሳቸው ይህን ሲናገሩ ውስጡ ነው መርዞ ያለው፣ አይደለም ስለዚህ ፖለቲካሊ ኮሬክት የሚመስል ሰላምን የተጠማ የሚመስል ነገር እንደተናገሩት፣ በተመሳሳይ መንገድ ደግሞ እኛም መናገር እንችላለን፣ ልክ እንደሳቸው በኢትዮጵያ በዓል አከባበር ላይ በተለይ ደግሞ በህዝባዊ የሆነ ሃይማኖታዊ በዓል ሲከበር የሌላ ሀገር ባንዲራ ይዞ የወጣ አለ ወይ ወይስ የትኛው እምነት ነው እንደውም የሌላ ሀገር ባንዲራ ወይም ሰንደቅ ዓላማ የሚመስለው የሚል ጥያቄ ካላነሳን በስተቀር የኢትዮጵያ ህጋዊ ሰንደቅ ዓላማ የኢትዮጵያ ህጋዊ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ እና መሀሉ ላይ እምበለም አለው ነው ወይም ምልክት አለው ነው፣ የኢትዮጵያ ሰንደቅ ዓላማ ብለህ ከዚህ ውጭ ይዘህ ከወጣ ነው ልትጠየቅ የምትችለው። ነገር ግን አሁን እሳቸው በተናገሩት ንግግር ላይ ነጭ ልበሱ አሉ፣ ጥለት ግን አልመረጡልንም። ስለዚህ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ስለሆነ መሀሉ ላይ ያለው ኮኮብ በእያንዳንዱ በየስንት ሜትሩ መደረግ እንዳለበት ህግ እስካላወጡ ድረስ አንድ ሰው ከዚህ ተነስቶ የነጠላውን ጥለት፣ የቀሚሱን ጥለት፣ የጋቢውን ጥለት አረንጓዴ፣ ቢጫ፣ ቀይ ቢያደርገው መሀል ላይ ኮኮብ አድርግበት ሊባል ነው? ምናልባት ሱራፌል፣ ከተቻለ ጠቅላይ ሚኒስትሩ በአባይ ግድብ ምርቃት ላይ ከጀርባቸው የነበረውን ባክግራውንድ ማየት ብንችል። እንግዲህ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ከሆነ ከዛ ቀለም ድራይቭ የሚደረጉ ወይም ከዛ ቀለም የሚወጡ የተለያዩ ልብሶች ይሰራሉ። ኦሮሞ ብሔረሰብ፣ በሲዳማ፣ በትግራይ፣ በተለያዩ ብሔረሰቦች ውስጥ ብትሄድ የብሔረሰቡ ባህላዊ ልብሶች ሲሰሩ ከብሔረሰቡ ጋር ግንኙነት ያለውን ወይም ደግሞ ይወክላል ያሉትን የነጠላ ጥለት ቀለም ይጠቀማሉ። ያንን መጠቀማቸው ወንጀል ሆኖ የትኛውም ብሔረሰብ ወይም የትኛውም እምነት ሲጠየቅ አይተንም ሰምተንም አናውቅም። አሁን ከአቡነ ሳዊሮስ ንግግር ጀርባ ያለው መልእክት ምንድን ነው? ከኢትዮጵያ ሰንደቅ ዓላማ እኔ በእርግጠኝነት አሁን በዕለቱ አረንጓዴ ቢጫ ቀይ ባንዲራ ነው፣ ወይም ሰንደቅ ዓላማ ነው ብዬ ግን መሀሉ ላይ ኮከብ የሌለውን ሳውለበል ብገኝ በሕግ ልጠየቅ እችላለሁ። በቃ ምንም የሀገሪቱ ውግያ ስለሆነ ሊያስጠይቀኝ ይችላል። ምናልባትም ደግሞ አሁን በትጥቅ ትግል እየታገለ ያለ አንድ ቡድን ይህንን አርማ ስለሚጠቀመው ከዛ ጋር አሶሴት ተደርጎ ሽብርተኝነት ወይም ድጋፍ ተደርጎ ሊወሰድብኝ ይችላል። ነገር ግን የሀገሪቱ ሰንደቅ ዓላማ አረንጓዴ ቢጫ ቀይ ስለሆነ በልብሴ ጥለት ላይ በተወሰነ ክፍል ላይ አረንጓዴ ቢጫ ቀይ ጥለት ያለው ባደርግ ምንድነው ወንጀል የሚሆነው? ምንድነው በደል የሚሆነው? አሁን ነገ ከነገ ወዲያ በዓሉ ሲካበር ወንድም አገኝ በቀጥታ የምናየው ነገር ምንድነው? በልብሳቸው ላይ ጥለት ያለውን በሙሉ ከዚህ በፊት እንደተደረገው አንሱ ቀደዱና አውጡት የሚል ነገር ነው የሚመጣው። ነገር ግን ጠቅላይ ሚኒስትሩ የአባይን ግድብ ሲያስመርቁ፣ ኢትዮጵያነትን በፖለቲካ እንትን ማሰባሰብ ሲፈለግ ተመሳሳይ ነገር ነው ያደረጉት። እንግዲህ ኮኮቡ መሀል ላይ አንድ ቦታ ነው ሊሆን የሚችለው። አረንጓዴ ቢጫ ቀይ በታየበት ቦታ ሁሉ ልታደርገው አትችልም። አስር ሜትር ሰንደቅ ዓላማ ብታዘጋጅ አስር ቦታ ላይ ልታደርግ አትችልም ኮከቡን። ወይም በሕግ መሰረት የኢትዮጵያን ሰንደቅ ዓላማ ከዚህ በላይ ርዝመት ማዘጋጀት አይቻልም የሚል ሕግ ካልወጣ በስተቀር በቃ አስር ሜትርም ቢሆን አንድ ቦታ ነው የሚደረገው። አሁን የቀረውን ቁረጦትና ኮከቡን ብቻ ሳዩት ሊሉ ነው ወይስ ምን ሊደረግ ነው? እኔ በፍጹም ሊገባኝ የማይችለው ነገር አሁንም አቡነ ሲናገሩት መንፈሳዊ እና ሰላማዊ ሰላም ጉዳድ የሚመስል ግን ከጀርባ የተቀመጠው መርዝ የሆነው ነገር ይሄኛው መሆኑ ያሳዝነኛል። ይሄ እንደው ምናልባት ወንድማገኝ በጣም አይኖ እንደ መብት የሚያናድድና የሚያስቆጭ ነገር ሊሆን ይችላል። ግን ከዚህ ያለፈ ነገር ግን እየተከናወነ ነው። እሱኛው ላይ ነው እኔ መነጋገር በደንብ የምፈልገው። ህዝባዊ በዓል ወይም ባህላዊ በዓልና ሃይማኖታዊ በዓል መነጣጠል አለበት። የመስቀልም ብለው የጥምቀት በዓል ባህላዊ በዓል አይደሉም። ሃይማኖታዊ በዓላት ናቸው። የሚያከብራቸው የሚከተላቸው የእምነት ተከታይ አለ። በዛ እምነት ደግሞ ሳከርዶ የሆነ ቅዱስ የሆነ ስርዓትና ትውፊት ነው። እነኚህ ስርዓቶች በባህል ላይ ከፍተኛ ተጽዕኖ አምጥቷል። ምንም ጥያቄ የሌለው ነገር ነው። ግን ይሄ ባህል አሚን ይቅርታ፣ ይሄ በዓል የአንድ ብሔረሰብ በዓል አይደለም። የእምነቱ ተከታይ ኦሮሞ ሆነ አማራ ሆነ ጉራጌ ሆነ ትግሬ ሆነ ይህንን በዓል ያከብሯል። ስለዚህ ይህንን በዓል ሲያከብር የሚያከብርበት እንደየወጣበት ማህበረሰብ የራሱን የእምነቱን ትውፊት ይዞ ያከብሯል። ይህንን ከተለያየ ማህበረሰብ የመጣን አማኝ በአንድ ቀዳዳ ወይም በአንድ ስልቻ ውስጥ ብቻ ገብተህ ካልተወቃ ወይም በዚህ በውስጥ ካልፈሰስክ ብለህ ልታስገድደው የሚገባበት አግባብ ምንድን ነው? መንግስትና የመስቀል በዓል ምንድን ነው የሚያገናኛቸው? በዓሉን የምታከብረው ቤተ ክርስቲያን ምእመኖቿን አባሎቿን ይዛ ነው። ይህንን በዓል እንደ ሀገራዊ ትውፊት የቆጠረ ወይም ራሱን እንደ ቱሪስት የሚያይ እሎ ሊጎበኘው ይችላል። በዋነኛነት ግን በዓሉ የእምነቱ ተከታዮች በዓል ነው። ስለዚህ ፕሮግራሙን መርሃ ግብሩን የምታሰናዳው የምታካሄደው ቤተ ክርስቲያኗ ነች። መንግስት በዚህ ጉዳይ ላይ ያለው ግንኙነት ጥበቃ ማድረግ፣ የእምነቱ ተከታዮች በሌሎች ፕሮቮክ እንዳይደረጉ እንዳይረበሹ ይህንን ጥበቃ ማድረግ የሽብር ጥቃት እንዳይፈጸም ጥበቃ ማድረግ፣ ስጋት ካለ ማለት ነው። የትራፊክ ፍሰቱን ማስተካከል ጥበቃ ማድረግ፣ በከተማ ውስጥ የሚጠቀሟቸውን የተለያዩ ፋሲሊቲዎች እነኛን ምቹ ማድረግ የእምነቱ ተከታዩ። ምክንያቱም መንግስት የተመረጠው በራሱ ህዝብን ለማገልገል ነው። ህዝብ ማለት ደግሞ የሆነ ቡድን የሆነ ሰፈር ውስጥ ያለ ብቻ ሳይሆን ልክ ሙስሊሙ ይህንን እንደሚያደርገው የሌላ እምነት ተከታይ የወንጌላ ማኙ እንደሚያደርገው የኦርቶዶክስ እምነት ተከታዩም ሃይማኖታዊ በዓሉን የማከበር መብት ስላለው መንግስት ደግሞ ህዝብን ማገልገል ግዴታው ስለሆነ ህዝብ ማህበረ ምእመኑ የሚያስፈልገውን ነገር በማቅረብ ይህንን ነገር ያደርጋል። ምክንያቱም ሃይማኖታዊ በዓል ስለሆነ መንግስት መዋጮ እየጠየቀ በየወረዳው በየመስሪያ ቤቱ መስቀልን እንዲያከብር አይጠበቅም። በየወረዳ መስሪያ ቤቱ ቄጤማ መጎዝጎዝ አይጠበቅበትም። ካደረገ ወንጀል ነው፣ ህገ መንግስትን መተላለፍ ነው፣ መጣስ ነው። ምክንያቱም ይሄ ሃይማኖታዊ በዓል ስለሆነ። ሌላኛው እርቻ ነው። እርቻው ጋር እንምጣ። እርቻን ከዚህ በፊት እኔ በተቻለ መጠን ብዙ ሀሳብ ላለ መስጠት ጥረት ሳረግ፣ ምክንያቱም ጉንጭ አልፋ ክርክር ውስጥ ስለተገባ እውነታው እየታወቀ አዋቂዎቹ እየተናገሩ እያሉ የእምነቱ ተከታዮች እየተናገሩ ነገር ግን ፖለቲከኛውና ይሄ በአጋጣሚውን መጠቀም የሚፈልገው በዚህ ውስጥ የሆነ ነገር ማስረጽ የሚፈልገው አይ፣ ሃይማኖት አይደለም፣ ይሄ የብሔረሰቡ በዓል ነው ማህበራዊ ባህላዊ ትውፊት ነው የሚል ነገር ይዞ የሞኝ ሙግት ያደርግ ስለነበር ብዙ ለመከራከር ምቹ አልነበረም። አሁን የመጫናቱ ለማ መረዳጃ ማህበር ባወጣው መግለጫ መሰረት የእምነቱ ተከታዮችም በተለያየ ሚዲያ ላይ ቀርበው ሲናገሩ በሰማነው መሰረት ለክርስቲያኑ ገና እንዳለው ለሙስሊሙ ኢድ እንዳለው ለዋቄ ፈና እምነት ተከታዮች ደግሞ እሬቻ አላቸው። እሬቻ ክርስቲያኑ መጥቶ ጸናጽል የሚያጮህበት፣ ሙስሊሙ መጥቶ ሌላ ነገር የሚያደርግበት፣ ወንጌል አማኙ ከበሮ ይዞ የሚዘምርበት አይደለም። ባህሉን መታችሁ መሳተፋችሁን ባንጠላውም ነገር ግን ስትመጡ እምነቱን አክብሩልን ብለው ተናገሩ። ይሄ ማለት ግልጽ እና በማያሻማ መልኩ እረቻ ሃይማኖታዊ በዓል እንጂ ባህላዊ በዓል እንዳልሆነ ኦፍ ኮርስ ቅድም እንዳልኩት መስቀል የተወ የተለያየ ማህበረሰብን ባህል ሴት እንዳደረገ ወይም ደግሞ ተጽዕኖ እንዳሳደረው የእረቻም የኦሮሞ ማህበረሰብ ላይ የራሱን የሆነ ተጽዕኖ አሳድሮ ሊሆን ይችላል። ነገር ግን ነገር ግን እረቻ ሃይማኖት ወይም እምነት እንጂ ባህል ስላልሆነ የእምነቱ ተከታዮች በዓሉን ሲያከብሩ፣ ልክ የኦርቶዶክስ እምነት ተከታዮች መስቀልን ሲያከብሩ መንግስት እንደሚኖረው ግንኙነት፣ የእስልምና ተከታዮች ኢድን ሲያከብሩ ወይም የተለያዩ በዓላቶቻቸውን ሲያከብሩ መንግስት እንደሚያመቻቸው ሁሉ ለእርቻም እምነት ተከታዮች መንግስት ሊያደርግ የሚችለው ጥበቃ ማድረግ፣ የትራንስፖርት ስምሪቱን ማስተካከል፣ የሚጠቀሟቸውን ፋሲሊቲዎች በአግባቡ በሰላም አክብረው እንዲሄዱ ይህንን ማመቻቸት ነው። ልክ ለስቅለት ወይም ለመስቀል ወይም ደግሞ ለጥምቀት ቄጤማ መጎዝጎዝ እንደማይጠበቅበት ለእርቻም ወረዳ ጽህፈት ቤት ውስጥ ቄጤማ መጎዝጎዝ አይጠበቅበትም፣ ግዴታው አይደለም። አሁን ግን እየሆነ ያለው ምንድን ነው? ለእርቻ ወረዳው ስለሚያከብር፣ ክፍለ ከተማው ስለሚያከብር መዋጮ አምጡ እየተባለ በምታዩት መልኩ ድጋፍ እየተጠየቀ ነው። አሁን የቂርቆስ ክፍለ ከተማ ምንድነው? በሃይማኖታዊ በዓላት ይከበራል። የሚገርመው ግልጽ በሆነ መንገድ ተመልክተው ከላይ በርዕሱ ለመጥቀስ እንደተሞከረው በሀገራችን ብዙ ህዝባዊና ሃይማኖታዊ በዓላት ይከበራል ሆነው ከእነኛ በዓላት ውስጥ አንዱ የሆነው የእሬቻ በዓል ነው። እሬቻ ህዝባዊ ሳይሆን ሃይማኖታዊ በዓል ነው ኦፍኮርስ የሚያከብረው። ህዝባዊ በዓል የምንለው ከባህል ጋር እንጂ ከሃይማኖት ጋር ያልተገናኘውን ነው። ለምሳሌ ዘመን መለወጫን መነሻው ሃይማኖት ቢሆንም ግን ህዝባዊ የሚባል በዓል ነው። አድዋ ህዝባዊ የሚባል በዓል ነው። የአርበኞች ቀን ህዝባዊ የሚባል በዓል ነው። እካራማራ ወይም ሌሎች የመሳሰሉት ህዝባዊ የሚባሉ በዓላቶች ናቸው። ከዛ ውጭ የቀሩት ሃይማኖታዊ በዓላቶች ናቸው። ስለዚህ በእነኚህ በዓሉ በደመቀ መልኩ እንዲከበር ባህላዊ አልባሳት፣ ባህላዊ ምግቦችና ባህላዊ ትርኢቶች ለማዘጋጀት ይህንን የኦሮሚያ ባህል ማዕከል ነው እንጂ ማዘጋጀት ያለበት ካስፈለገ ደግሞ የባህል ነው ከተባለ የኦሮሚያ ክልል እንጂ ማዘጋጀት ያለበት የቂርቆስ ክፍለ ከተማ የፌዴራል መቀመጫ ነው የፌዴራል መንግስት ነው የቂርቆስ ክፍለ ከተማ ለጨምበላላ ይህንን ያደርጋል። የቂርቆስ ክፍለ ከተማ ለሌሎቹ ብሔር ብሔረሰቦች በዓላት ይህንን ያደርጋል? አያደርግም። አዲስ አበባ የብሔር ብሔረሰቦች ኢትዮጵያን የምትመስል እያሉና አይደለም ኢትዮጵያን የምትመስል ማለት ኦሮሞን ብቻ የምትመስል ማለት ነው። ኦሮሞን መምሰል ችግር ባይኖረውም ከኦሮሞ ደግሞ የኦሮሞ አንድ እምነት ነው። ኦሮሞ ክርስቲያን አለ፣ ኦሮሞ ወንጌላማኝ አለ፣ ኦሮሞ ኦርቶዶክስ አለ፣ ኦሮሞ ካቶሊክ አለ፣ ኦሮሞ ሙስሊም አለ። ከዛ ውስጥ ነጥሎ የኦሮሞ ዋቂፈና እምነት ተከታዮችን በዓል ህዝባዊ ባህል እና የኦሮሞ ባህል ለማድረግ መሞከርና ይህንን ድጋፍ ማድረግ በህገ መንግስቱ ጋር የሚጻርር ነው፣ ከሀገሪቱ ጋር የሚጻርር ነው። ከሞራል አንጻር ልክ የሆነ ተግባር አይደለም። ይህ ሶስት አንቀጾች አሉ። በህገ መንግስቱ ላይ አንቀጽ 11 የመንግስትንና ሃይማኖትን መለያየት ወይም ሴኩላሪዝምን የሚያነሳው ነው። አንቀጽ 27 የሃይማኖትና እምነት አመለካከትን ነጻነት የሚያትት ነው። ሌላኛው አንቀጽ ዘጠና ላይ ማህበራዊ ነክ አላማዎች ላይ ሃይማኖት ላይ ሊጣሉ ስለሚችሉ ገደቦች በተለይ ደግሞ ከትምህርት ጋር በተያያዘ የተነሳ ነገር የሚቀመጥበት ነው። ከዚህ ባሻገር የኢትዮጵያ ፌዴራል መንግስት እንደው ክልሉ ራሱ እኮ በጣም የራቀ ነው። ክልሉ የኦሮሞ ብቻ ሳይሆን በክልል ውስጥ የሚኖሩ የሁሉም እምነት ተከታዮች የዋቄፈና ብቻ ሳይሆን የኦሮሞ ሙስሊሞች፣ የኦሮሞ ኦርቶዶክሶች፣ የኦሮሞ ካቶሊኮች ክልል ሆኖ ሳለ ክልሉ እንኳን ይህንን ማድረግ አይጠበቅበትም። ነገር ግን የፌዴራል መንግስት የሁሉም ብሔር ብሔረሰቦች መንግስት ነው የሚባለው መንግስት በይስሙላ እንሱ በተናጠል የአንድን ሃይማኖት በዓል ለማክበር መዋጮ የሚያደርግበት መርሃ ግብር የሚይዝበት አካሄድ አደገኛ ነው። ይሄ ለምንድን ነው አደገኛ የሚሆነው? ወንድማገኝ መንግስታዊ ሃይማኖት አለ ብለን እንድንደመድም ያደርገናል። ግልጽ በሆነ መንገድ የኢትዮጵያ መንግስት አንቀጽ 11ን በጣሰ መልኩ መንግስትና ሃይማኖት የተለያ መንግስት በሃይማኖት ውስጥ ሃይማኖት ደግሞ መንግስት ውስጥ ጣልቃ አይገባም። ግንኙነት የላቸውም አይደለም፣ ግን በግል አሰራራቸው ውስጥ ጣልቃ አይገባም ሁለቱም፣ እምነትም እንደ እምነት ተቋምነቱ፣ መንግስትም እንደ መንግስታዊ ተቋምነቱ ስራቸውን ይሰራሉ ተብሎ በግልጽ የተቀመጠውን አንቀጽ በሚጥስ መልኩ በኢትዮጵያ ውስጥ አሁን ያለው የብልጽግና መንግስት ዋቄፈና መንግስታዊ ሃይማኖት ነው ማለት ነው። ምክንያቱም መንግስት ባጀት ይዝለታል፣ መንግስት መዋጮ ይጠይቅለታል፣ መንግስት ለበዓሉ አከባበር ድምቀት ይጨነቅለታል። እንዴ! ለኦርቶዶክስ በዓል አከባበር ድምቀት ማህበረ ምእመኑ ይጨነቅ፣ አማኙ ይጨነቅ። ለወንጌል አማኙ በዓል ድምቀት ራሱ የካውንስሉ ይጨነቅ፣ ወይም ሌላ ማህበር ካለ ማህበሩ ይጨነቅ። ለሙስሊሙ በዓል ድምቀት መጅሊሱ ነው ሊጨነቅ የሚገባው። ለነኚ ለሶስቱ አሁን ለጠሯቸው ወይም አራት አምስት ቢሆኑ መንግስት አይጨነቅ። መንግስት የበዓሉ ድምቀት የሚያስጨንቀው ለዋቄፈና እምነት ተከታዮች ነው። ይሄ ደግሞ በእምነቱ ላይ ጣልቃ መግባትና እምነቱን ወደ ፖለቲካ መሳሪያነት መቀየር ነው። እኔ የዋቄፈና እምነት ተከታይ ባልሆንም እምነቱ ከኔ እምነት ጋር የሚጋጭ ቢሆንም እምነቱን የሚያከብሩና የሚከተሉ ሰዎች ግን ኢትዮጵያውያን ወንድም እናቶቼ መብታቸው ነው። ይህንን መብታቸውን መንግስት ጣልቃ እየገባ ሊረብሽባቸው የፖለቲካ መሳሪያ ሊያደርግባቸው አይገባም። ከዚህ አንጻር ወንድም አገኝ አሁን ጉዳዩ ከዚህ በፊት የሚያበሳጨን የሰዎች መብት ተነካ፣ ነጠላቸው ላይ ጥለቱ ተነካባቸው፣ የሚወዱትም ሰንደቅ ዓላማ ይዞ እንዳወጡ ተከለከሉ ነው። አሁን ግን ሌላ ደረጃ ላይ ተደርሷል። መንግስታዊ ሃይማኖት ባልተጻፈ ህግ ተግባራዊ ሆኖ እያየን ያለ ነው። ይሄ ደግሞ እጅግ በጣም አደገኛና ለሀገረ መንግስቱ ስጋት የሆነ ጉዳይ ነው። ለዋቄፈናምነት ተከታዮችም ስጋት ነው። ለኢትዮጵያውያንም እንደ ኢትዮጵያዊነት ስጋት ነው። ይሄንን ዝም የሚል ኦሮሞ ተወላጅ ኦርቶዶክስ ሆኖ ሙስሊም ሆኖ ወንጌላማኝ ሆኖ ይሄንን እንደምንም ገና ለገና የኔ ብሄር አባል ነው የሚጠቀመው ብሎ ዝም ብሎ የሚመለከት ሰው ነገ በሰፈሩት ቁና መሰፈር አይቀርም ነው የምለው። ይሄ በኢትዮጵያ ውስጥ ግልጽ በሆነ መልኩ መንግስታዊ ሃይማኖት እንዳለ የሚያሳይ ደብዳቤና የበዓል አከባበር ነው ብዬ ነው የሚወስደው ድማ